ዳሜ ኤፕሪል 12205 ራፕሶዲዮ ፍሬሊ በፓስተር የዛሬው ርዕሳችን የሚሆነው በመንፈስ የተመራ ጸሎት ይላል። በልሳን በጸሊ መንፈሴ ይጸልያል አይምሮዬ ግን ያለ ፍሬ ነው ይላል አንደኛ ቆሮንቶስ 14 14 በልሳን በመንጸልበት ጊዜ በመንፈሳዊ ዓለም ላይ ብዙ ነገሮች ይሆናሉ። ስለዚህ በልሳን መጸለይን እንደቀላል ነገር አትወሰዱት። ጳውሎስ በመላው ቆሮንቶስ ቤተ ክርስቲያን ካሉ ክርስቲያኖች ሁሉ አብልጬ በልሳን ጸልያለሁ ለማለት ድፍረት እንደነበረው፣ ልክ እንደሱ ሁኑ፤ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ፤ አንደኛ ቆሮንቶስ 14 18። በመንፈስ ስንጸልይ፣ ሁል ጊዜ በአእምሯችን ያላስተዋልነውን አንድ የሆነ ጉዳይ፣ ሰውን፣ ወይም ሁኔታን ለመረዳት ምሪት እናገኛለን። መንፈስ ጸሎታችንን ይመሯል፤ ከእግዚአብሔር ፍቃድና ዓላማ ጋር ያስተሳስሯል። በተጨማሪ በልሳን መጸለይ የአብን ፍቃድ በምድር ላይ እንድናስፈጽም ኃይል ያስታጥቀናል። እርሱ የሚፈልገው ያንን ነው። ጌታ ኢየሱስ በማቴዎስ ስድስት አስር ላይ እንዲህ ጸለየ፤ ስምህ ይቀደስ፤ መንግስትህ ትምጣ፤ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በመንፈስ ስንማልድ፣ የእግዚአብሔር ኃይል ማስተላለፊያ እንሆናለን፤ የእርሱ ዓላማ በህይወታችን እንዲፈጸም በሌሎችም ህይወት እንዲፈጸም እንፈቅዳለን። ከዚህም በላይ በልሳን በመጸለያችን ጠላታችንን በሩቁ እናቆመዋለን፤ እቅዶቹን ሁሉ እናፈርሳለን። አንድ ጊዜ፣ የሆነ አርብ ምሽት የጀመረ እስከ ቅዳሜ ጠዋት ሰዓት ድረስ የቀጠለ ስብሰባ ውስጥ ነበርን። ስብሰባውን ስናጠናቅቅ፣ ለማጠቃለያው ጸሎት የድምፅ ማጉያውን ወሰድኩ። ነገር ግን አንድ ያልተለመደ ነገር ተከሰተ፤ በልሳን መጸለይ ማቆም አልቻልኩም። ለማቆም ብፈልግም፣ መንፈስ ቅዱስ እንድቀጥለው መራኝ። አጥብቄ በልሳን መጸለይን ቀጠልኩ፤ አብረውኝ የነበሩ ወንድሞችም ይህንን የመንፈስ እንቅስቃሴ በመረዳት ተቀላቀሉኝ፤ በመንፈሴ የድል ድምፅ እስክቀበል ድረስ አንድ ላይ በ በመንፈስ በሆነ ደስታ እና ሳቅ ለጉባኤው በአንድ ወይም በሁለት ቀን ውስጥ በልሳን የጸለይነው ግልጽ ይሆናል ብዬ ተናገርኩ መታወቅ የሚገባው መገለጡ ከሁለት ቀን በኋላ በግልጽ ይፋ ሆኖ ወጣ አንድ የሆነ ግለሰብ በአንድ ህንፃ ላይ በስምንተኛ ወለል ላይ የሚገኘው አንዱን የቴሌቪዥን ጣቢያችንን በቦምብ ሊያጋይ አቅዶ ነበር ልክ ወደ ወለሉ ሲጠጋ ይህንን ክፉ አላማ ሳይፈጽም ቦምቡ በእጁ ላይ ፈነዳ ፍንዳታው እጁን ክፉኛ ጎዳው ወዲያውኑ ወደ ሆስፒታል ተወሰደ በዚያም ዓላማው ያንን የቴሌቪዥን ጣቢያ ማፈንዳት እንደነበረ ተናዘዘ። ተዓምራዊ ጣልቃ ገብነቱ የተከሰተበት ምክንያት በልሳን ስለጸለይን ነው። የእግዚአብሔር መንፈስ የጠላትን እቅድ ለማክሸፍ በጸሎታችን ተንቀሳቀሰ። ሁልጊዜ አጥብቃችሁና ተነቃቅታችሁ በልሳን መጸለይ ካለባችሁ ምክንያቶች አንዱ ይህ ነው፤ ከሌሎች አስደናቂ ጥቅሞች ባሻገር ከአደጋዎች ሁሉ ለመከለል ይጠቅማል። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ በልሳን ስለመጸለይ በረከቶች እና ካንተ ጋር በመንፈስ የመነጋገር እድል አመሰግናለሁ። በቃልህና በመንፈስህ በክፍተቶች ለመቆም፣ ፈቃድህን ለማስፈጸምና እቅድህን በምድር ላይ ፍሬያማ ለማድረግ ኃይል ታጥቂያለሁ። ጸሎቴ ብዙ ጥቅም እንዳለው በማወቅ በድፍረትና በእምነት እጸልያለሁ። በኢየሱስ ስም። አሜን። ለተጨማሪ ጥናት ሮሜ 8 ከ26 27 የያዕቆብ መልእክት 1 20 ኤፌሶን 6 18 ተባርታቸው